አሰላሙ አሌይኩም ወረህማቱላሂ ወበረካቱ ድና ተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። አልሐምድላ ሰላማችሁ ይብዛ። ክርስቲያን ወገኖች ም ሰላም ብያለው። ለቤት የአዲስ ሆናችሁ ላይክ፣ ሰብስክራይብ፣ ማርክ ተቀላቀሉ። እንሻላ ዛሬ ደግሞ በአዲስ ቪዲዮ መጥቼ ያለው ከዱ ሲም ካርድ ወደ ዱ ሲም ካርድ እንዴት ካርድ ማስተላለፍ እንችላለን የሚለውን ነገር አሳያችኋለው። እንሻላ በመጀመሪያ ኮከብ 121 መሰላል ብለን ሴንድ እንለዋለን ማለት ነው። ከዛ እዚህ ጋር ቁጥር አስገቡ ነው ማለት ነው። የምንልክለትን ሰው ቁጥር ማለት ነው። እሺ፣ ከዛ እዚህ ጋር ሴንድ እንለዋለን። ከዛ እዚህ ጋር እያችሁ ከሁለት ብር እስከ ሁለት መቶ ብር መላክ እንችላለን ማለት ነው። ከሁለት ብር እስከ ሁለት መቶ ብር ማለት ነው። ስለዚህ እኔ አሁን ሁለት ቁጥርን እጽፋለሁ ማለት ነው። ሁለት ብር ነው መላክ የምፈልገው። ከዛ ሲንድ እንድለዋለው። ከዛ እዚህ ጋር እናንተ መላክ ካልፈለጋችሁ ሁለት ቁጥርን ነክታችሁ በድጋሚ እዚህ ጋር ሁለት ቁጥር ነክታችሁ ትወጣላችሁ ማለት ነው። እኔ ደግሞ መላክ ነው የፈለግኩኝ። መላክ ስለፈለግኩኝ አሁን እኔ አንድ ቁጥር እነካለው ማለት ነው። ከዛ ሲ እንድለዋለሁ ይኸው። ከዛ ያው እንደደረሰ ነው ማለት ነው። አሁን ካርድ የነበረኝ ሁለት ብር ከምናምን ነበር ማለት ነው። ይኸው ሁለት ብር ሂዷል ማለት ነው። ወደዚህኛው ቁጥር ማለት ነው። ስለዚህ አሁን ለምሳሌ አሁን ደው እንትን ብያ አሳየችዋለሁ ቁጥሩን ማለት ነው። ካርድ ስንት እንዳለኝ ማለት ነው። መሄዱ አለመሄዱን ያው እንድትረዱ ነው ማለት ነው። ይህ ሁለት ብር ከ25 ሳንቲም ነበረኝ ማለት ነው። ስለዚህ ሁለት ብሩ ልኬ ዋለው ማለት ነው። እንደዚህ መጠቀም ትፈልጉ፣ በቀላል መንገድ መጠቀም ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ ሼር እያደረጋችሁ አበረታቱ። እንጀዛ ኩሙላው ኸይር ብያለው። ወሰላሙ አለይኩም ወረህመቱላሂ ወበረካቱ